ሰላም ውድ የጎዶሊያስ ኤሌክትሮኒክስ ዩትዩብ ቻናል ተመልካቾቻችን፣ በጎዶሊያስ ኤሌክትሮኒክስ ዩትዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ለእናንተ እናደርሳለን። አብራችሁ ቆዩ። ውድ የጎዶላስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ስታንዲንግ ኦቨኖችን ነው ይዘንላቸው የመጣ ነው። በመጀመሪያ የምናየው ስታንዲንግ ኦቨን የሆነውን ፋልከን ሳይዙ 60 በ60 ወደ ጎን፣ 60 በ60 ወደ ውስጥ፣ 60 በ60 እንዲሁም ደግሞ ከመሬት ቁመቱ ዘጠና ነው። ይህ እንግዲህ ፋልከን ከላይ እንደምናየው ሁለት ኤሌክትሪክ እና ሁለት ሲሊንደር ስለሆነ መብራት ቢጠፋም እንኳን በሲሊንደሩ መጠቀም እንችላለን። እንዲሁም ደግሞ መብራት ካለ በሁለቱ ኤሌክትሪኮች መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው አነስ ያለችው 1500 ዋት ነው። ሳይዙ ደግሞ ተለቅ ያለው 2000 ዋት ነው። እንደምናየው ኦሬዲ ምልክት ስላለው በደንብ ፓወር ኮንሰፕሽን ያለው ስለሆነ የምንፈልገውን ነገር ቶሎ ማብሰል ይችላል ማለት ነው። ከዚህም በተጨማሪ ደግሞ የተለያዩ ትልልቅ ድስቶች ራሱ ቢሆን ጠንካራ ስለሆነ እነዛን በደንብ እስታንዳርጎ መያዝ ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ሁለት ሲሊንደሮች አሉት። አንደኛው እንደምናየው ሳይዙ ሰፋ ያለ ሲሊንደር ነው። እዚህ ጋር ደግሞ የምናየው ሳይዙ አነስ ያለ ሲሊንደር መጠቀም ይችላል ማለት ነው። ከዚህም በተጨማሪ ደግሞ ይሄ ፋልከን እንግዲህ ስታንዲንግ ኦቨን ለየት የሚያደርገው ምን ነገር አለው? ሁለት ነገሮች አሉት። የመጀመሪያ ነገር ማብራት እስካለ ድረስ ኢነርጂ ሴፍ ስለሚያደርግ ራሱ ሁለቱን ወደ ውስጥ ብቻ ጫን በማለት ራሱ መለኮስ ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው የራሱ ሴንሰር ሲስተም ስላለው እኛ እንኳን እዛ ታችኛውን ሲሊንደሩን ከፍተን ብትው ራሱ ሴንስ አድርጎ ማጥፋት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እርስ በርስ ያላቸው አራቱም ሲሊንደሩም እንዲሁም ደግሞ ኤሌክትሪኩም ርቀት ስላላቸው እንደምንፈልገው ማስጠቀም ይችላል ማለት ነው። የምንፈልገውን ነገር መጣል ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚችኛዋ ቶፓን እንደምናያት እንግዲህ መስታወት ግላስ ስለሆነች አንደኛ የተለያዩ ነገሮች እንኳን ቢፈነጣጠርበት በቀላሉ ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ለእይታም ስናየው ደስ የሚል ነገር ይኖረዋል ማለት ነው። ወደ ውስጥ በምናይበት ጊዜ እዚሽ ጋር እንደምናየው የራሱ የሆነ ሁለት ፓትራዎች አሉት። ፓስታ፣ ፉርኖ፣ ላዛኛ የተለያዩ ነገሮችን መስራት እንችላለን። ከዚህ በተጨማሪ ደግሞ እንደምናያቸው ፓትሮቹ ስቴለስ ስቲል ስለሆኑ ረጅም ጊዜ ሳይዘግና ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እዚች ጋር እንደምናየው የራሱ የሆነ ግሪል ማድረጊያ ስላለው እየተሽከረከረ የተለያዩ ነገሮችን ማብሰል ይችላል ማለት ነው። አሳ፣ ዶሮ መስራት ከፈለግን እየተሽከረከረ ራሱ ያበስላል ማለት ነው። ከዚህ በተጨማሪ ደግሞ ውስጠኛውን እንደምናየው የራሱ ፋን ሲስተም ስላለው የላይኛውም የታችኛውም ሳያርብን እኩል አድርጎ ማስወጣት ይችላል ማለት ነው። እንዲሁም ደግሞ እዚሽ ጋር እንደምናየው ለየት ያለች እንደዚህ አይነት ግሪን ማድረግ ያለችው እዝችኛዋ ላይ ስጋ የተለያዩ ነገሮችን አስቀምጠን ማብሰል እንችላለን። ከዚህም በተጨማሪ ደግሞ ሌላ ክብ የሆኑ ፓትራዎችን እዝችኛዋ ጋር አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ይሄ ፋልከን እንግዲህ እንደምናየው ደብል ግላስ ነው ያለው ውስጠኛውም ውጭኛውም ስላለው አንደኛ በቀላሉ እዚሽ ጋ ያለችዋን አውጥተን ማጽዳት እንችላለን። ከዚህም በተጨማሪ ደግሞ ምንድን ነው ሁለት ግላስ ስላለው በሀይ ቴምፕሬቸር በፍጹም ሊሰበርብን ወይም ደግሞ ሊበላሽብን አይችልም ማለት ነው። ከዚህም በተጨማሪ ደግሞ እነዚህም እዚህ ጋር እንግዲህ እንደምናያቸው የተለያዩ ፓትራዎች አሉ። የማንጠቀመውን ፓትራ ምን ማድረግ እንችላለን? እቺ የታችኛዋ አነስ ያለች ካቢኔት ስላላት እችኛዋን ከፍተን ማስቀመጥ እንችላለን ማለት ነው። ከዚህም በተጨማሪ የተለያዩ ነገሮችን ለማስቀመጥ ታገለግለናለች ማለት ነው። ይህ እንግዲህ ፋልከን ስልሳ በስልሳ ወር ላይ ደግሞ ዘጠና ነው ለመካከለኛ እንዲሁም ደግሞ ተለቅ ያለ ቤትም መሆን ይችላል ማለት ነው። ይሄ ፋልከን ዋጋው 61 ሺህ ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመቀጠል ደግሞ የምናየው የራሱ የፋልከን ማርክ ሆኖ ነገር ግን አራቱም ኤሌክትሪክ የሆነውን የራሱን የፋልከን ሆና ይሄ እንግዲህ ኤሌክትሪክ ብቻ መጠቀም ለሚፈልግ ሰው ተመራጭ አደርጓል። ከዚህ መተጨማሪ ደግሞ አራቱም ኤሌክትሪክ ስለሆነ እዚሽ ጋር የምናያቸው ሁለቱ ሬድ ምልክት አላቸው ሃይ ፓወር ኮንሰፕሽን ስላላቸው የምንፈልገውን ነገር ቶሎ ማብሰል ይችላሉ ማለት ነው። ከዚህ መተጨማሪ ደግሞ አነስ ያሉ እዚሽ ጋር ስቶቭ አላቸው ማለት ነው፣ ከላይኛው ላይ እንደምናየው። እንዲሁም ደግሞ ከዚህም በተጨማሪ እርስ በርስ ያላቸውም ርቀት እንግዲህ ሰፋ ያለ ስለሆነ እንደምንፈልገው ትላልቅ ድስቶችን ጥደን ማብሰል እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው ሀይ የሆነ ዋት ስላለው የምንፈልገውን ነገር በአጭር ጊዜ ማብሰል ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ሳይዙ 60 በ60 ነው፣ ወደ ውስጥም ደግሞ 60 ነው፣ ቁመቱም ዘጠና ነው። ለመካከለኛ እንዲሁም ደግሞ ተለቅላለቤት ያገለግለናል ማለት ነው። ከዚህ በተጨማሪ ደግሞ ሙሉ ለሙሉ ቦዲን እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይዘግብን ሳይበላሽብን መጠቀም እንችላለን ማለት ነው። ቶፑም እንግዲህ እንደምናየው ግላስ ስለሆነ አንደኛ በቀላሉ የተለያዩ ወጥ እና የተለያዩ ነገሮች ቢፈነጣጠሩበት እንኳን ማጽዳት እንችላለን። ከዚህ በተጨማሪ ደግሞ የተለየ ውበት እና ለማጽዳትም ቀለል ያለ ያደርጓል ማለት ነው። እዚች ጋር እንደምናየው እንግዲህ ቀለል ያለ ኮንትሮል ፓናል አለው። እዚች ጋር የምናያቸው እነዚህ አራቱ የሚያገለግሉ ለላይኛው ነው ማለት ነው። ራሳቸው ላይ ምልክት ስላለ በቀላሉ መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚሽ ጋር የምናያቸው ደግሞ ሶስቱ የሚያገለግሉን ለውስጠኛው ለኦቨኑ ፓርት ነው። ይችኛው እንግዲህ እንደምናያት የራሱ የሆነ ታይመር ስላለው ልክ እኛ የምንፈልገውን ታይመር እንሰጠዋለን። ራሱ በስሎ ሲጨርስ ሶስት ሰከንድ ላይ ሲደርስ ራሱ አላርም ያሰማና ድምፅ፣ እንደዚህ አይነት ድምፅ አሰምቶ ሙሉ ለሙሉ ራሱ ይጠፋል ማለት ነው። እኛ እንኳን ባንኖር በዛ መጠቀም እንችላለን። እዚሽ ጋር እንደምናየው እንግዲህ እስከ ዘጠና ደቂቃ ድረስ አለን እንደምንፈልገው እየጨመርን እየቀነስን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋር የምናየው ቴምፕሬቸር ኮንትሮል ስላለው በዚችኛው ቴምፕሬቸር ኮንትሮል እንደምንፈልገው የላይኛውንም የታችኛውንም ሙቀቱን መጨመር እና መቀነስ እንችላለን። ከዚህ በተጨማሪ ደግሞ እዚች ጋር እንደምናየው የራሱ የሆነ ፋኑን ከፈለግን ፋን ላይ ማድረግ እንችላለን። የላይኛውን ለብቻ ከፈለግን የላይኛውን ለብቻ ማድረግ እንችላለን። የታችኛውን ለብቻ ከፈለግን የታችኛውን ለብቻ ማድረግ እንችላለን። እንዲሁም ደግሞ የላይኛውም የታችኛውም እንዲሁም ደግሞ ፋኑን እንዲሰራ ከፈለግን ደግሞ እችኛን ኮንትሮል ፓናል ብቻ በማዟዟር መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ወደ ውስጥ በምንገባበት ጊዜ እንደ ቅድሙ ሁሉ የራሱ የሆነ ሁለት ፓትራዎች አሉት። እነዛ ሁለቱ ፓትራዎች ስቴንለስ ስቲል ስለሆኑ ረጅም ጊዜ ሳይበላሽብን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው ግሪል ማድረጊያ ሰፋ ያለ ስላላት እዚኛው ላይ ስጋ፣ የተለያዩ ነገሮችን አስቀምጠን መጠቀም እንችላለን ማለት ነው። እዚሽ ጋር ደግሞ እንደምናያት እየተሽከረከረ የሚያበስል አሳ፣ ዶሮ፣ የተለያዩ ነገሮችን ሮቴት እያደረገ የሚያበስል የራሱ የሆነ ግሪል አለው። በሱ እንደምንፈልገው መጠቀም እንችላለን። ይህም እንግዲህ እንደ ቅድሙ ሁሉ ደብል ግላስ ስለሆነ አንደኛ በቀላሉ ለመጽዳት ይችላል። እንዲሁም ደግሞ ቴምበርድ ግላስ ስለሆነ በሀይ ቴምፕሬቸር በፍጹም ሊሰበርብንና ሊበላሽብን አይችልም ማለት ነው። ከዚህም በተጨማሪ ደግሞ የማንፈልጋቸውን ወይም ደግሞ ይጠቀምን እያለ ማንጠቀማቸውን ፓትሮች ካሉ እንደዚች አነስ ያለች ካቢኔት አላት ማለት ነው። እዚህ ውስጥ ማስቀመጥ እንችላለን። ከዚህም በተጨማሪ ደግሞ እግሩን በምናይበት ጊዜ ፕላስቲክ ስለሆነ አንደኛ በቀላሉ ከቦታ ቦታ ማነቃነቅ እንችላለን። እንዲሁም ደግሞ ለአደጋም ፕላስቲክ ስለሆነ አያጋልጠንም ማለት ነው። እንዲሁም ደግሞ በቀላሉ መጸዳት ይችላል ፕላስቲክ ስለሆነ ማለት ነው። ይሄ እንግዲህ ፋልከን አራቱም ኤሌክትሪክ የሆነ 60 በ60 እንዲሁም ደግሞ ወደ ላይ ቁመቱ ዘጠና ዋጋው 60 ሺ ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ዴልታ አራቱም ኤሌክትሪክ የሆነውን ኦቨን ይሆናል። ይሄኛው እንግዲህ ዴልታ አራቱም ኤሌክትሪክ የሆነ ኦቨን እንደምናየው እንግዲህ ቶፖ መስጦት ስለሆነ በቀላሉ መጸዳት ይችላል። ከዚህም በተጨማሪ ደግሞ እዚህ ጋር ሙሉ ለሙሉ እንደምናየው ስቴንለስ ስቲል ስለሆነ የተለያዩ ነገሮች ብፈስበትም በቀላሉ ማጽዳት እንችላለን። ከዚህም በተጨማሪ ደግሞ ከነ ውበቱ ረጅም ጊዜ መጠቀም እንችላለን ማለት ነው። ለመጸዳትም ስቴንለስ ስቲል ስለሆነ ቀላል ነው ማለት ነው። እዚሽ ጋር እንደምናያቸው 1500 ዋት 1500 ዋት የሆኑ ሰፋ ያሉ ስቶቮች አሏት። እንዲሁም ደግሞ እነዚህ ሁለቱ የምናያቸው ደግሞ አነስ ያሉ ናቸው። አንድ ሸዋት አንድ ሸዋት የሆኑ ናቸው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናያቸው ቀለል ያለ ኮንትሮል ፓናል አለው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው የራሱ የሆነ ግሪል ስላለው እየተሽከረከረ የምንፈልገውን ነገር ማብሰል ይችላል ማለት ነው። ወደ ውስጡም በምንገባበት ጊዜ እንደምናየው የራሱ የሆነ ፋን ሲስተም ስላለው ምን ማድረግ ይችላል? ፓወራችንን ኮንትሮል አድርጎ የላይኛውም የታችኛውም እኩል የሆነ ሂት ተሰጥቷቸው እንዲበስል ያደርጋል። ከዚህም በተጨማሪ ደግሞ እዚች ጋር እንደምናየው የራሱ የሆነ ግሪል ስላለው እየተሽከረከረ የተለያዩ ነገሮችን ማብሰል ይችላል ማለት ነው። እዚች ጋር እንደምናየው ሳይዙን እያጠበብን እና እያሰፋን አሳ፣ ዶሮ የተለያዩ ነገሮችን ማብሰል እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚች ጋር እንደምናየው ሁለት ፓትራዎች ስላሉት በእነዚህ ሁለት ፓትራዎች ፓስታ ፉድ ነው፣ ላዛኛ የተለያዩ ነገሮችን መስራት እንችላለን ማለት ነው። እዚህ ጋርም እንደምናየው ደግሞ ግሪል ማድረጊያ ስላለው ስጋ፣ የተለያዩ ነገሮችን መጥበስ እንችላለን። ከዚህም በተጨማሪ ደግሞ ቤታችን ውስጥ የተለያየ አይነት ፓትራ ካለ እዚኛው ላይ ዝርጉ ላይ አድርገን መጠቀም እንችላለን ማለት ነው። እንዲሁም ደግሞ ከዚህም በተጨማሪ እዚች ጋር እንደምናየው ቀለል ያለ ኮንትሮል ፓነል አለው። እነዚህ የምናያቸው አራቱ የላይኛው የስቶቭን ኮንትሮል ያደርጉልናል። እዚች ጋር ደግሞ የምናያቸው አራቱ የውስጠኛውን ኮንትሮል ለማድረግ ይጠቅሙናል። ችኛ የምትጠቅመን ግሪል እያደረገ እየተሽከረከረ እንዲያበስል ነው። ችኛ ደግሞ ታይመር ስለሆነች የራሷን ታይመር ኮንትሮል ታደርጋለች። ከዚህም በተጨማሪ ደግሞ እዚች ጋር እንደምናየው የላይኛውን የታችኛውን ኮንትሮል ማድረግ ያለ እንዲሁም ደግሞ ይሄኛው እንደምና ቴምፕሬቸር ነው ማለት ነው። በቀላሉ ለመጠቀም ከፈለግን እዚሁ ዴልታ ውስጥ የራሱ ማንዋል ስላለ ለምንፈልገው ነገር በዚችኛ ማንዋል መጠቀም እንችላለን። ነገር ግን እኛ ደግሞ እንደምንፈልገው ኮንትሮል ማድረግ ደግሞ ከፈለግን ታይመሩንም እዚች ጋር ደግሞ ፓትራ መቀያየርዋንም እየተጠቀምን ማድረግ እንችላለን። ግን በቀላሉ ምን ያህል ሰዓት እንደሚፈጅ፣ ምን ያህል ዋት እንደሚያስፈልገው እንዲሁም ደግሞ ሂት ኮንሰፕሽኑ ምን እንደሆነ እዚች ጋር የራሱ ኩኪንግ ጋይድ ስላለ እችኛን በመጠቀም በቀላሉ የምንፈልገውን ነገር ማብሰል እንችላለን ማለት ነው። እዚች ጋም እንግዲህ እንደምናየው ደብል ግላስ ነው። ይህም ደግሞ ግላስ ቴምበርድ ግላስ ስለሆነ ሳይሰበርብን ረጅም ጊዜ መጠቀም እንችላለን ማለት ነው። እንዲሁም ደግሞ ቴምበርድ ግላስ ስለሆነ በሃይ ቴምፕሬቸር በፍጹም ሊሰበርብንና ሊበላሽብን አይችልም ማለት ነው። እንዲሁም ደግሞ እዚህ ጋ ታችኛዋ ላይ እንደምናያት አነስ ያለች ካቢኔት ነገር ስላለችው የምንፈልገውን ነገር እዚህ ውስጥ ማስቀመጥ እንችላለን ማለት ነው። ይሄ ዴልታ 60 በ60 ወር ላይ ደግሞ ቁመቱ 58 ነው። ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤት ያገለግለናል። ዋጋው ደግሞ 46 ሺ ብር ብቻ ነው። ከነፃ ዴሊቨሪ ጋር ቤታችሁ ድረስ እናደርስላችኋለን። ውድ የጎዶላስ ኤሌክትሮኒክስ ዩቱብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይህንን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን ማግኘት ይችላሉ። በቁጥር አንድ ፊጋ ትራፊክ ላይ ቱጋ ወደ ጎሮ በሚወስደው መንገድ በቁጥር ላይ ሲቪል ሰርቪስ ፊት ለፊት ፋንሱ ሱፐር ማርኬት አጠገም፣ በቁጥር ሶስት ቡራዩ ከታ መድኃኒዓለም እንገኛለን። ከዚህም በተጨማሪ በ0960 31 81 81 በመስመል ስልካችን 016 59 730 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ ሰብስክራይብ በማድረግ የጎዶላስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ የሆኑ እንዲሁም በቀጣይ ልንሰራ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ እያሳወቁን ስለተከታተላችሁን እናመሰግናለን።